አዲስ ቀን ላይ ናችሁ። እንቀጥላለን የተወደዳችሁ ተመልካቾች፣ አሁን ደግሞ የእጽዋት ገበያ መረጃዎችን ነው የምናጋራችሁ። መረጃዎችን ይዛ ደግሞ መቅደስ እንዳለ ስቱዲዮን ያለችው። መቅደስ መረጃዎችን ቀደም ሲል ምን ላይ እንደምታተኩሪ መነሻ ሀሳብ ስተሽናል። አሁን ደግሞ ሙሉ መረጃዎችን እየጠበቅ ነው። አመሰግናለሁ። እንዴት አድራችኋል ተመልካቾች በድጋሜ የአዲስ ቀን የጠዋት ገበያ ተጀምሯል መቅደስ እንዳለ መረጃዎቹን እነግራችኋለሁ አብራችሁ ሁኑ የማክሮ ኢኮኖሚ ማሻሻያ ትግበራውን ተከትሎ የተኪ ምርቶች ዘርፍ ተስፋ ሰጪ እድገትን እያስመዘገበ ይገኛል እንደ ሀገር በ2016 በጀት ዓመት 28 ቢሊዮን ዶላር የሚያወጡ ተኪ ምርቶችን በሀገር ውስጥ ማምረት ተችሏል ማሻሻያው ለተኪ ምርቶች ስራ በሰጠው ልዩ ትኩረት የተነሳም በዘርፉ የተሰማሩ ኢንዱስትሪዎች ተጠቃሚ እየሆኑ ነው። ሪፖርተራችን ወይንሸት ደጀኔ በዚሁ ዘርፍ ተሰማርቶ ስኬታማ የሆነን ተቋም በተመለከተ ያዘጋጀችውን ዘገባ አብረን እንከታተል። ሚድሮክ ኢንቨስትመንት ግሩፕ ከሚያስተዳድራቸው አርባ አምስት ድርጅቶች መካከል አንዱ የሆነው ሆራይዘን አዲስ ጎማ ተኪ ምርቶችን በማምረት በኩል ከፍተኛ ሚና እየተወጣ ይገኛል። ድርጅቱ አሁን ላይ አንድ መቶ ሶስት የተለያዩ የጎማ አይነቶችን በማምረት ለገበያ እያቀረበ ሲሆን ለበርካታ ዜጎችም የስራ እድልን ፈጥሯል። ከዩኒቨርሲቲ ተመርቄ እንደመጣው ነው እዚህ የገባሁትኝ። ስለ ጎማ እያንዳንዱ ነገሮች እዚህ ፋብሪካ ውስጥ ነው የተማርኩትኝ። እዚህ ውስጥ ከምንማራቸው በተጨማሪ ደግሞ ለምሳሌ ከውጭ ኤክስፐርቶች ሲመጡ እውቀታቸውን በቃልም በተግባርም እንድናውቅ ተደርጓል። ያው እንደሚታወቀው ሆራይዘን አዲስ ጎማ በምስራቅ አፍሪካ ውስጥ ብቸኛው የጎማ ፋብሪካ ነው በዚህም ውስጥ አብዛኛው የሀገራችን ምርቶች የጎማ ምርቶች ከውጭ የሚመጡ በመሆኑ እኛ ሀገር በመሰራቱ ብዙ ጎማ ላይ ያሉ የሚገቡት ማቴሪያሎች እንድናውቅ አድርጎናል። የተለያዩ ከአሰራር ጭምር ለመልካም ምድሩ የሚመቸው ምን አይነት ጎማ ነው ለእኛ ሀገር የሚመቸው የሚለውን ኤክስፒሪያንሶችን በመውሰድ እንድናመርት እውቀቶችን አግኝተናል። ሆራይዘን አዲስ ጎማ አሁን ላይ ምርቶቹ ለሀገር ውስጥና ለአፍሪካ ገበያ እያቀረበም ይገኛል። እነዚህ የተመረቱ ምርቶች ገበያውን ከማረጋጋት እንዲሁም ደግሞ ወጪ ከመቀነስ አንጻር ኢምፓክታቸው በጣም ሲግኒፊካንት ነው። በቀጣይ ይሄንን አጠናክሮ ከመቀጠል አንጻር የማስፋፊያ ስራዎች አሉ የተጀመሩ፣ እንዲሁም ደግሞ የግሪንፊልድ ፕሮጀክት አለ። ሶ እነዚህም ተግባራዊ ሆነው ወደ መሬት በሚወርዱበት ጊዜ ድርጅቱ አሁን ላይ ምርቶችን ከመተካት እንዲሁም ደግሞ ዋጋን ከማረጋጋት አንጻር እየሰራ ያለው ስራ በተሻለ ተጠናክሮ የሚቀጥልበት ሁኔታ ይኖራል። ከ74400 በላይ ለሚሆኑ ዜጎች የስራ እድልን የፈጠረው ሜድሮክ ኢንቨስትመንት ግሩፕ በማክሮ ኢኮኖሚ ፖሊሲ ማሻሻያው ተጠቃሚ መሆኑንም ተገልጿል። ያልተዛባ የነበረ የምንዛሪ አስተዳደሩ ከፍተኛ የሆነ የንግድ ስርዓቱን አበላሽቶት ወደ ኮንትሮባንድ ያልተገባይ ስራ ውድድር ውስጥ ገብቶ ስለነበረ ለብዙ ጊዜ ስመኘው የነበረው ነገር ነው የሆነው። በገበያ የተመራ የምንዛሪ አስተዳደር በመፈጠሩ እንደ ድርጅት ብዙ ተጠቃሚ ነን። አምራች ስለሆን በተለይ በተለይ ለውጭ ንግድ የሚሆኑ ምርት የምናመርታቸው ምርቶች በተሻለ ምንዛሪ ተመነዘረው ስለሆነ የውጭ ምንዛሪ የምናመጣው ትርፋቸው በጣም ጨምሯል። ውጤታ ማነታቸውም እያደገን የመጣው ግን በጠቅላላ በአምስቱም ድርጅቶች ያለፈው የስድስት ወር አፈጻጸማችን የሚያሳየን አዲሱ የማክሮ ኢኮኖሚክ ፖሊሲ ለእንደኛ አይነት አምራች ድርጅቶች ትልቅ ጥሩ ነገር ይዞ እንደመጣ ነው። በሀገር አቀፍ የጥራት ሽልማት ተደጋጋሚ አንደኛ ደረጃ የልዕቀት ዋንጫ ተሸላሚ የሆነው ሆራይዘን አዲስ ጎማን የስራ እንቅስቃሴን ፕሬዚደንት አምባሳደር ታዬ አጽቀሥላሴ በቅርቡ መጎብኘታቸው ይታወሳል። መንግስት በማክሮ ኢኮኖሚ ማሻሻያው ትኩረት ከሰጣቸው ዘርፎች መካከል ቱሪዝም ይገኝበታል። በዚህም አዳዲስ የቱሪስት መዳረሻ ስፍራዎችን ከመገንባት ባለፈ በሁሉም የሀገሪቱ ክፍሎች የሚገኙ የቱሪስት መዳረሻ ስፍራዎች ደረጃቸውን የጠበቀ አገልግሎት እንዲሰጡ እየተሰራ ይገኛል። የጎብኚዎችን ቀልብ ከሚስቡ የሀገራችን ከተሞች መካከል አንዷ በሆነችው አርባ ምንጭ ያለውን የቱሪዝም እንቅስቃሴ በተመለከተ ሪፖርተራችን አሚር ጌቱ ከጋሞ ዞን ባህልና ቱሪዝም መምሪያ ኃላፊ ጋር ቆይታ አድርጓል። ከራሱ አንደበት እንከታተል። ሙናይ መሶለ የጋሞ ዞን ባህልና ቱሪዝም መምሪያ ሃላፊ ጋሞ ዞን የቱሪስት መዳረሻዎች እጅግ በጣም ሰፊ ናቸው ከዚህ ከአርባምንጩ ከተማ ውስጥ ስም ጨምሮ የተሰየሙ አርባ ምንጮች አሉ አባያና ጫሞ ሀይቆች አሉ ለኢትዮጵያም ትልቅ አገልግሎት እየሰጠ ያለው ነጭሳር ብሔራዊ ፓርክ አለ እንደገናም ታድሎ ዞኑ ሁለት ብሄራዊ ፓርኮች አሉት እንደኛው የማዘ ብሔራዊ ፓርክ አለ እዛ ውስጥ ከፍተኛ ሰፊ የዱር እንስሳት ያለበት ነው። ያልጎበኘው የቢልቦፌ ፍልውሃ እጅግ በደቂቃዎች ውስጥ ብናይ እጅግ ማራኪ የሆነ መዳረሻዎች ያለበት ነው። በተለይ በኢትዮጵያ ሶስተኛ ተራራ የሚባለው የጉጌ ተራራ አራት ሺ ሁለት መቶ ሰባት ሜትር ከፍታ ያለው በዚህ ዞን ውስጥ ነው የሚገኘው። ራሱ መልክዓ ምድሩ አቀማመጥ ራሱ ቱሪስትን የሚስብ ነው። ስለዚህ በዚህ ምክንያት ሰፊ የቱሪስት መዳረሻዎች ያለበት አካባቢ ነው ብን የምናገር ከዚህ ቀደም በተለይ ከሁለት ሶስት አመት በፊት በኢትዮጵያ የገጠሙ ችግሮች ነበሩ። አንደኛው ኮቪድ ሎክ ያደረጋቸው የውጭ ሰዎች የሀገር ውስጥ ሰው እንቅስቃሴ ችግር ውስጥ ገብቶ ነበረ። ሰሞኑ አካባቢ የተፈጠሩ የጸጥታ ችግሮች ሰውም ከውጭ ሀገር ወደ ውስጥ የመጓት ሁኔታ ላይ ችግር ፈጥሮ ነበረ። ነገር ግን ከዛ በፊት የነበረው አርባ ምንጭ ላይ የነበረው የውጭ ቱሪስት እንቅስቃሴ እጅግ በጣም ከፍ ያለ፣ አሁን አሁን እየጨመረ ነው ያለው። ደግሞ የሀገር ውስጥ ቱሪስት እንቅስቃሴ ከዚህ ቀደም ከነበረበት አሁን የተሻለ ነው። በዚህ አመት እኛ በእኛ ቢያንስ ወደ 175 ሺህ በላይ ሰው ይመጣል ብለን ከያዝ ነው። አሁን በዚህ ግማሽ አመት ወደ 196 ሺህ የሀገር ውስጥ ቱሪስት ነው የመጣው። እንደዚሁ ደግሞ የውጭ ወደ 15 ሺህ በላይ ይመጣል ብለን ካገመት ነው በዚህ በግማሽ አመት ወደ ነው ማለት፣ አሁን ክረንቱን ጨምሮ በጣም ሰው ስለመጣ ከዚህ የተሻለ ይጨምራል ብለን ነው የምናስበው። ይሄ ገቢ ደግሞ ሁለት መቶ ስልሳ ስድስት ሚሊዮን በላይ ብር እናገኛለን ካል ነው ወደ ሶስት መቶ ሰላሳ አራት ሚሊዮን ብር በላይ አሁን ገቢ አግኝተናል። ስለዚህ ይሄ ከባለፈው በጣም በሃያዎቹ በሰላሳዎቹ ጭመሪ ፐርሰንት ስለዚህ ይሄ አሁን ባለንበት ሁኔታ የሀገር ቱሪስት የሀገር ውስጥ ቱሪስት እንቅስቃሴ በጣም ከፍ ያለ ነው። ይሄ ደግሞ በዚህ ዓመት አርባምንጭ ላይ የኢትዮጵያ ብሔር ብሔረሰቦች በዓል አርባምንጭ ላይ ነው የተከበረው። አስራ ዘጠነኛው በዓል እዚህ ነው የተከበረው። በዚህም ምክንያት የሰው ቁጥሩ በጣም የጨመረበት ነው። ሌላው ደግሞ አሁን ከፌዴራል የተለያዩ ስብሰባዎች የተለያዩ ኮንፈረንሶች አርባምንጭ ነው የተካሄዱ ያሉት። ስለዚህ ይሄ ለእኛ ትልቅ መልካም አጋጣሚ ነው። ጠቅላይ ሚኒስትራችን በተደጋጋሚ አርባምንጭ እየመጡ ነው። እውነት ለመናገር ለእሳቸው ከፍ ማለት እንፈልጋለን። እንግዲህ ጤና ይስጣቸው፣ እጅግ በጣም ነው የምናመሰግነው። ምክንያቱም የእሳቸው መምጣት ለእኛ ያለው ፋይዳ ትልቅ ነው። እኛ የምናስበው ከአዲስ አበባ ቀጥሎ ሰው በጣም ያርፍበት ቦታ ብለን የምናስበው አርባምንጭ ይሆናል ብዬ ነው ማስበው። ለኮይሻም ሌሎች መዳረሻዎች ማይከል ይሆናል ብዬ ነው ማስበው። ስለዚህ አርባምንጭ ላይ አሁን ያለበት የቱሪስት እንቅስቃሴ በጣም ከፍ ያለ ነው። አሁን ደግሞ ወደ ጠዋት ገበያ የቀጥታ ቅኝታችን እናልፋለን። ለዛሬ በዚሁ በአዲስ አበባ ሰሜን ሆቴል አካባቢ በሚገኘው ቀስተ ደመና አትክልት ተራ ያለውን የግብይት መረጃ ወደ እናንተ ልናደርስ ነው። መረጃዎቹን ልትሰጠን ደግሞ ሪፖርተራችን ቅድስት ማሞ በቀጥታ መስመራችን ላይ ትገኛለች። እንዴት አድርሻል ቅድስት? በስፍራ ያለውን የጠዋት ገበያ አድባ ምን እንደሚመስል የምርት አቅርቦትና ዋጋውን ጨምረሽ እስኪ ንገሪኝ። አመሰግናለሁ። እንግዲህ ቀደም ሲል እንደጠቀስሽው እዚህ ቀስተዳመና አትክልትና ፍራፍሬ ገበያ ውስጥ ነው የምገኘው። ሰሜን ሆቴል አካባቢ ነው የሚገኘው መሀል ከተማ ማለት ነውና ለዚህ ከአዲሱ ገበያ ከጊዮርጊስ ከ ከስድስት ኪሎማ አካባቢ ጭምር ለሚመጡ ተገበያዮች አገልግሎት የሚሰጥ ቦታ ነው፣ እዚህ ቦታ ላይ ማለት ነው። ዛሬ ላይ ሽንኩርት ከ45 ብር እስከ 50 ብር ድረስ እየተሸጠ ይገኛል። ነጭ ሽንኩርት ከ230 ብር እስከ 250 ብር ድረስ ዋጋ አለው። ዝንጅብልን ስንመለከት ከ120 ብር እስከ 140 ብር ድረስ ይሸጣል። ድንች 35 ብር ነው። ካሮትስ እንዲሁ 65 ብር ሆኗል። ቀይ ስር 45 ብር ነው። ቲማቲም 35 ብርም አለ፣ እስከ 40 ብር ድረስ ደግሞ ጥሩ የሚባለው 40 ብር ድረስ ይሸጣል። ቃሪያ ከ120 ብር እስከ 150 ብር እንዲሁ እንደ አይነቱ ዋጋ አለው። ጥቅል ጎመን ከ45 ብር እስከ 50 ብር ድረስ ነው። በነገራችን ላይ ካሮትና ጥቁር ጥቅል ጎመን የዋጋ ጭማሪ አሳይተዋል። ሰሞኑን ጥቅል ጎመን እስከ 35 ብር 30 ብር ድረስ ይሸጥ ነበር። ዛሬ ግን እስከ 45 ብር እና 50 ብር ድረስ ዋጋ እያወጣ ነው። ካሮትም እንዲሁም ሰሞኑን 50 ብር፣ 45 ብር ድረስ ነበር አሁን 65 ብር ድረስ እየተሸጠ ነው። ፎሰሊያ 150 ብር ነው። የሀበሻ ጎመን፣ ቆስጣ እና ባሮ ሽንኩርት የሚባሉት ደግሞ የታሰሩ ሆነው 100 100 ብር የሚሸጡበት ነገር አይቻለው እንዲሁም ወደ ፍራፍሬ ገበያ ስንሄድ ብርቱካን ከሁለት መቶ ብር እስከ 230 ብር ድረስ ነው። ሙዝ 50 ብር ነው። አቮካዶ ከዘጠና ብር እስከ መቶ ብር ድረስ ይገኛል። 120ም ድረስ ሲሸጥ ተመልክቻለሁኝ። ሎሚ 250 ብር ነው። ሎሚም እንደዚሁ ወደደ ብሏል። ፓፓዬ ከሰባ ብር እስከ 75 ብር ድረስ ዋጋ አለው። የፓፓዬ ዋጋም እንደዚሁ ወደደብሏል። ማንጎም እንደተወደደ ነግረውኛል። ከሰባ ብር እስከ ሁለት መቶ ብር ድረስ ነው ዋጋው ከፍተኛው እንግዲህ ሁለት መቶ ብር ነው። ዝቅተኛው ደግሞ ሰባ ብር ነው። የሀገር ውስጥ የሚባል አለ፣ የተዳቀለው የሚባል አለ። እንዲሁም ደግሞ የጥራት ደረጃውም ከፍ ዝቅ ስለሚል ዋጋው እንደዛ ሆኗል ማለት ነው። ሀባብንም ስንመለከት በጅምላ ሀምሳ ብር ነው የሚሸጠው፣ በችርቻሮ ደግሞ ስልሳ ብር ነው በኪሎ የሚሸጠው ማለት ነው። አንዳንድ ምርቶች ላይ ከጾሙ ጋር ተያይዞ ይመስለኛል ነው ያሉኝ ነጋዴዎችም ትንሽ ያዜ ማለት ነገር አለ። በተረፈ ግን ፍጹም የተረጋጋ ድምቅ ያለ ግብይት ነው እዚህ ቦታ ላይ እየተካሄደ የሚገኘው። ቦታው ለመኪና ምቹ ስለሆነ በርካታ ባለመኪኖች እዚህ መጥተው ይገበያሉ። እንዲሁም ደግሞ ለታክሲም ቅርብ ነው፣ በእግራቸውም የሚሄዱ ታክሲያቸውን ይዘው የሚሄዱበትን ሁኔታ ተመልክቻለሁ። ይህንን ይመስላል መቅደስ ያለው የግብይት ሁኔታ። ቅድስት፣ ላደረሽን መረጃ እናመሰግናለን። መልካም ቀን ይሆንልሽ።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 የአዲስ ቀን የጠዋት ገበያ አብቅቷል መቅደስ እንዳለ መረጃዎቹ እነገርኳችሁ መልካም ቀን ይሁንላችሁ መድረኩ የእናንተ ነው አብዮት በነገራችን ላይ ቅድም አብዮት ወረቀትና እስክሪብቶ አዘጋጅ ብሎኝ ነበረና ቅድስ እየጠራቻቸውን እንትኖች እንዳለ ዋጋቸው መዝግብ ያለ ስለዚህ ቀጥታ ወደ ሰሜን ወጣ ትንሽ ልዩነት ስላለ ሜዲያ የቀረ ስለዚህ ወደዛ መልካም ቀን አመሰግናለሁ